ኪራ በአሁን ሰዓት ተስፋ የቆረጠ ይመስላል። ላይሽ አልፈልግም ከዚህ በኋላ በማለት እንግዲህ መግቢያው ላይ እንደተመለከታችሁት እንግዲህ ከግቢ ውጭ አሽቀን ጥሯት በሩን ዘግቷል ማለት ነው። ሰላም ጤና ይስጥልኝ። ውድና የተከበራችሁ የቻናሌ ቤተሰቦች እንደምናላችሁ ባላችሁበት ሰላማችሁ ይብዛልኝ። ለዚህ ቻናል አዲስ የሆናችሁ ቻናሌን ሰብስክራይብ በማድረግ ቤተሰብ የሆኑ ነባሮች ደግሞ ላይክ፣ ሼር በማድረግ እንግዲህ አበረታቱ ማለት ነው። ዛሬ የጽናት ድራማን በክፍል ሃምሳ አራት መተናል ማለት ነው። እናም እንግዲህ ኪራ ተስፋ የመቁረጥ ስሜት ላይ ተስፋ እየቆረጠ ነው በጽናት ላይ ማለት ነው። ያም ማለት እንግዲህ ጽናት ቀን በዕለት በዕለት እንግዲህ የምታደርጋቸው ነገሮች ለኪራ በጣም የሚያሙ ነገሮች እና ተስፋ የሚያስቆርጡ ስሜቶች ናቸው እና ኪራም እንግዲህ በአሁን ሰዓት ላይ ከጽናት ያው ብዙን ጊዜ እየተማጸናት ነበረ ነገር ግን ድፍንፍን አድርጋ ሁሉንም ነገር ጽናት እንግዲህ በራሷ ላይ ያው ችግር እያመጣሽ ነው ማለት ነው ምክንያቱም የሰውን ደስታ ልትፈጥር የምትችለው አንድ ሰው የሰውን ደስታ ሊፈጥር የሚችለው የራሱን ደስታ ጠብቆ ነው አንድ ሰው ራሱ ደስተኛ ሲሆን ነው ለሰው ደስታ ሊፈጥር የሚችለው እናም ጽናት እንግዲህ በአቋሟ እንደዛው እንደቀጠለሽ ናት ነገር ግን ኪራ ደግሞ በእሷ ምክንያት እያበደ እየተበሳጨ እየተናደደ ያው እንግዲህ ቅውስም ብሎ አይተነዋል ማለት ነው። እናም እንግዲህ ያው በሷ ትንሴት በሷ ምክንያት ማለት ነው ጽናት እንግዲህ ለኪራ እንደው ቶሎ ብላ የሆነውን ነገር ሁሉ እያንዳንዷን ካልነገረችው ካላስረዳችው በስተቀር ከዚህ በኋላ እንኳን ኪራ ደጅ የሚጸናት አይመስለኝም። ያው ፍቅርም ጦር አለውና ጽናት ኪራን እንዳታጭው ያለውን እና የሆነውን ነገር ብታሳውቂው እና ብትነግሪው ለእኛም ለተመልካቾቹ እንግዲህ ድራማችሁን እየወደድ ነው እና እያመረን እየናፈቅ ነው ልናየውም ልንጓጓለትም እንችላለን ማለት ነው። ምክንያቱም በተከታታይ አንድ አይነት መልስ፣ አንድ አይነት ጥያቄዎች እንግዲህ በጣም ነው የሚከብደው። አሁን ላይ ኪራ ሳይሆን ጽናት ጥፋተኛ ናት። ምክንያቱም ምሩም እንግዲህ እያየች እሱን ዝም አለችው። ትንሽ አጠገቤ ቢቆይ ኑሮ እኔ ለራሴ የነገረው ነበር ስትል ነበረ። አጥፍታለች ምሩ ለራሷ። ልጁ እንግዲህ ኪራ እያበደ ነው። በቃ በጽናት ምክንያት ቀውስ ብሎ ብን ብሎ ነው ከቤት ወጥቶ ይሄ ነው። እናም እንግዲህ ዝም ብሎ መመልከት ምንም እንኳን ጽናት ያለቻትን ነገር እንኳን ቃሏን ለመጠበቅ ብትሞክርም ግን ደግሞ ከህይወት አይበልጥም እና የኪራ ነገር በጣም ነው የሚያሳስበው ማለት ነው። በጣምም ተለመናት። ነገር ግን በሌላ በኩል ደግሞ ሀሴት ኪራን እጅግ በጣም ወዳዋለች እና እየተማለለችበትም ነው እንግዲህ ምን ሆነሽ ነው እያለም ሲጠይቃት ነበረ። ከቤ ወደ ቤት ሲመጡ ማለት ነው ከነ እና አሁን ቤት እንግዲህ ወደ ቤት ሲመጡ ያው ሀሴት እጅግ በጣም ደብሯት እናስጠልቷት ነበረ። ፊቷ ላይ ጥሩ ደስታ አይታይም። ምን ሆነሽ ነው ያሉ እንግዲህ ፅናትም ሆነ ኪራም ጠበቅ አድርገው ይዞ ሲጠይቋት ነበረ ነገር ግን ደክሞኝ ነው ፀሐይ ነው ምናምን ነገር እያለችም ነበረ። እናም እስኪ ገብቼ ልተኛ ስትል ከመተኛት በፊት ግን እስኪ ጽናቱ ውሃ አምጪልኝ ሲል ነበረ፣ ኪራ ማለት ነው። ኪራ እንግዲህ ጥሩ አመለካከት አለው ለሰው ልጆች በሙሉ በጥሩ አይነት እይታ ነው ሀሴትንም እያያት ያለው። እናም እንግዲህ ጽናቱ ውሃውን ልታመጣላት ስትሄድ ከተቀመጠችበት እንግዲህ ፎቀቅ ብላ እጅግ በጣም እላው ላይ እንግዲህ ጥምጥም ብላ በጣም አመስግነውም ነበር። አሁን ደህና ነኝ አሁን ተሽሎኛል ስትለውም ነበር እሱን ስላቀፈችው ማለት ነው። ያ ማለት እንግዲህ ያወዳዋለች በጣም ማለት ነው። ምንም እንኳን በደፈናው ወደ እነ ኪራ ቤት የመጣችበት ምክንያት ባይገባትም እሷ ግን በራሷ መንገድ እንግዲህ ኪራን እጅግ በጣም ወዳዋለች ማለት ነው። እናም እንግዲህ አሁን ላይ እንግዲህ ጽናት ለኪራና ለሀሴት እድሉን እየ ሰፊ እያደረገችላቸው ነው፣ እንዲቀራረቡ ማለት ነው። ምክንያቱም ሀሴትን በምትወደው ፍቅረኛዋ ተበድላለች ማለት ነው። ኪራም አሁን ላይ እንግዲህ በሚወዳት ፍቅረኛው እየተበደለና ግፍ እየተሰራበት ነው ያለው እና ስለዚህ ሁለቱ ደግሞ እርስ በራሳቸው እየተጽናኑ ጥሩ ላይፍ ይጀምራሉ፣ ጥሩም ፍቅር ይኖራቸዋል ብዬ ነው ማስበው። ጽናት እንግዲህ ያው ኪራም ደርሶባት ነበረ። አንድም ምሩ እንግዲህ ኪራን ራኪራን እየበደልሽው ነው ስትላትም ነበረ ምሩ። እናም እንግዲህ ጽናትም ፍቅረኛ ቤት ፍቅረኛ ሌላ ፍቅረኛ ይመጣል ግን እኔ አባቴ እያለች እንግዲህ አባቷ ነገር ደግሞ ዛሬ ጎላ አድርጋ ስታየውም ስታስተውለውም ነበረ ምሩም እንግዲህ ሁሉን ነገር እየተቆጣቻት እና ያለውን ነገር ለአባቷ በግልጽ መናገር እንዳለባት ስትላትም ነበረ። እሱንም ሰምቶ እንግዲህ ፍቅረኛ ብሄድ ሌላ ፍቅረኛ ይመጣል፣ አባት ግን አንድ ነው ስትልም ነበረ። የኔ አባት ደግሞ ልዩ ነው እንደ እናትም እንደ አባትም አድርጎን ያሳደገኝ እያለች እንግዲህ የእሱን ደስታ፣ የሱን ፍላጎት መጀመሪያ ማሟላት አለብኝ ስትልም ነበረ ማለት ነው። ይህን ነገር እንግዲህ ኪራ ሰምቶ እጅግ በጣም ተናዶባትም ነበረ። እንግዲህ ኪራ አሁን ላይ ብዙም ለማምጣት ተለማምጣት እንግዲህ ድክም ብሎት እና ተስፋ የመቁረጥ ስሜት ላይ ነው የሚታየው ማለት ነው። እናም እንግዲህ ለሀሴት ደግሞ ያው ሄኖክ ይተናኮላታል። ሀሴትም ሀሴትም ደግሞ እሱን በጣም አጥብቃ የ በመጥፎ መንገድ እንግዲህ እሷም እያጠመደች ነው በተንኮል መንገድ እና እጅጉን በጣም አመናጭቃ ነው እንግዲህ ስታዩም የነበረው ሄኖክ በባህሪው ብዙም ደስ የሚል ነገር የለውም። እንደው የሴቶች አውራ ነገር ይመስላል። በጣም ነው የሚደብረው። ምክንያቱም ዓይን ያየውን ሁሉ እንግዲህ አፈፍ ማድረግ ይፈልጋል እና አለማፈሩ ዛሬም እንግዲህ በድጋሚ ጽናትን ወዷታል አፍቅሯታል። ጽናትንም ሁለቱንም የራሱ የማድረግ ሀሳብ አለው ልበል። ሄኖክን እንደዛ ነገር ነው የተመለከትኩት እኔ። ምክንያቱም ከኋላሽ ሞላ ያልሽነሽ ሸብሽን ምናምን ነገር እያለ እንግዲህ ሲመጻደቅባን ነበር። ጽናትም አመናጭ ቃልክልኩን ነግረው አለች። እድሌ ሆኖ እኔ የሚገጥሙኝ ሴቶች አራስ ነብር ናቸው ሲልም ነበረ። እናም እንግዲህ ኪራማ አላየህም ጉድህን ማለት ነው። ልክ የሚያሳይክ ሄኖክም ስነ ስርዓት ያዝ ማለት ነው እና ወድና የተከበራችሁ ቤተሰብ ጽናት ዛሬ ብዙም ደስ አላሰኘችኝም ምሩም በጣም አናዳኛለችን ማለት ነው የምሬ ነው ምነግራችሁ ምንም እንኳን ውሳኔዋን እንድታስቀይራት እንዳትፈልጊ ብላ በፊት ቃል ብታስገባትም ኪራ ሲያብድና ኪራ ብን ብሎ ሲናደድ ዝም ብላ ስትመለከት ነበር ያ ማለት ምንድን ነው የጽናትን ነገር ያው ፈርታ ነው። እና ግን ጥሩ ነገር አይደለም እያደረጉ ያሉት ማለት ነው። ሆኖም ግን አሁን ላይ እንግዲህ ጽናት በምታደርገው ነገር፣ ሀሴት ደግሞ በምታሳየው አቀራረብ ኪራን ልታጣው ትችላለች፣ ህጽናት ማለት ነው። እንግዲህ ጽናት ያው ደርሶባታል ማለት ነው። ኪራን እንድረዋለን እልል ብለን ነው ምንድረው በርበሬ እንቀነጥሳለን እያለችም እንግዲህ ጥሩ እየተቀራረቡ እንደሆነም ጥሩ ነገር ላይ እንዳሉም እንግዲህ ሀሴትና ኪራ ለአባትየውም ደውላ ስትናገር ነበረ። እንግዲህ አባትየውም ያው ህልሙ ተሳክቶለት ህልሙ እየተሳካለት ነው መጨረሻው ካመረለት ማለት ነው። ጽናት ግን የምትወደውን ሰው ለሌላ ሰው ለሌላ ሰው ደስታ ብላ የራሷን ደስታ ትታ እንግዲህ ለሌላ ሰው ደስታ መፍጠር ማለት ይሄ የተሳሳተ ነገር ነው። እናም መጀመሪያ የሰው ልጅ ለራሱ ነው ቅድሚያ መስጠት ያለበት። አንድ ሰው ራሱ ደስተኛ ሲሆን ነው ለሰው ደስታ ሊፈጥር የሚችለው። እና ደስታን የደስታን ጥቅም የማያውቅ ሰው እንዴት ነው ለሰው ደስታ ሊሰጥ የሚችለው? እናም እንግዲህ ጽናት የኪራን ከማጣትሽ በፊት ፈጠን ብለሽ ሁኔታዎችን እውነታዎችን ትክክለኛውን ነገር አስረግጠሽ ካልነገርሽው ኪራን ታጭዋለሽ ማለት ነው። እናም አሁን ላይ እንግዲህ ኪራም በጣም ብሶታል። ሀሴትም ደግሞ በፍቅር በምትወደው ሰው የተጎዳች ነች። ስለዚህ ሁለቱ አንድ ላይ ሆኖ ልባቸውን የሚጠጋገኑ ይመስለኛል ማለት ነው። አይቀርም የጽናት እንደዚህ ሆኖ ከቀረ አይቀርም የኪራና የሀሴት አንድ ላይ መሆን ማለት ነው። ውድና የተከበራችሁ ቤተሰብ ለዚህ ቻናል ሁላችሁም ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ ማለት ነው። አበረታቱኝ። እናንተም ደግሞ ሀሳብ አስተያየታችሁን፣ ምን አያችሁ፣ ምን ተማራችሁ፣ ምን ተሰማችሁ በኮመንት አካፍሉኝ ማለት ነው እና ጽናት ለኪራ ሁሉንም ነገር መናገር አለባት። ካልተናገረች ግን ኪራን ታጠዋለች ማለት ነው። በጣም የሚወዱትን ሰው ደግሞ አሳልፎ ሰጥቶ ህይወት አታምርም፣ ህይወት ደስታ አትሰጣትም ብዬ ነው የማስበው። ስለዚህ ከአሁኑ እኮ ገና የሆነ ስቴፕ እንኳን የሆነ ለሀሴት ጥሩ እይታ ሲኖረው ኪራ በጣም ቅናት ነገርም እያያዛት ነው። እንደዚ አይነት ሰው እንዴት አሳልፎ ፍቅሩን የሚወደውን ሰው ይሰጣል? በጣም ከባድ ነው እና ጽናትዬ ተመለሽ ተመለሺ ተመለሽ ጽናት፣ እየበቃሽ አድክመሽዋል። ኪራን አታሳብጁ ከዚህ በላይ ማለት ነው። እናም እንግዲህ ውድና የተከበራችሁ ቤተሰብ እናንተስ እንዴት ተመለከታችሁ? እንዴት አያችሁት ጽናት ድራማን የዛሬውን? ሁላችሁም በኮመንት እንግዲህ አጋሩኝ ሀሳብ አስተያየታችሁን ማለት ነው። እኔ እንግዲህ የመሰለኝን እና ያየሁትን የተገነዘብኩትን ነገር ለእናንተ አምጥቼ አካፍያለሁ። ቻናሊን ሼር አድርጉ ሰብስክራይብ ማድርጉ አዳዲሶች ማለት ነው። ነባሮች ደግሞ ላይክ ሼር በማድረግ አበረታቱኝ። በጣም ነው የምወዳችሁ ማክብራችሁ የቻናል ቤተሰቦች በሙሉ ባላችሁበት ሰላማችሁ ብዝት ይበልልኝ። እናም እንግዲህ የጽናት ድራማ የዛሬው እንግዲህ በዝህ ተጠናቋል ማለት ነው። ውድና የተከበራችሁ ቤተሰብ እንግዲህ ሁላችሁም ብዙ ነገር የምንማርበት እና የምናስተውልበት የምናገናዝብበት ነገር አለ ማለት ነው። እናም እንግዲህ እኔ ያየሁትን እና የተገነዘብኩትን ነገር እነሆ ለእናንተ አካፍያለሁ እያለሁ እናንተስ ምን ተገነዘባችሁ፣ ምን አያችሁ የሚለውን ነገር በኮሜንት አስቀምጡልኝ። ለነበረን ጊዜ ለነበረን ቆይታ እጅግ በጣም አድርጌ አመሰግናችኋለሁ። ውድና የተከበራችሁ ቤተሰብ ለዛሬ የነበረን ቆይታ ይሄን ይመስላል ባይ ባይ።